ተመልካቻችን እንዴት ናችሁ? ጉዟችን ተጀምረዋል። ቤተልሔም አዳነ ነኝ። ዛሬ አርባ ምንጭ ከተማ ነው የሚገኘው እንግዲህ ከጀርባዬ እንደምትመለከቱት የጫሙ ሀይቅ፣ የአባያ ሀይቅ በመሀል ደግሞ የእግዚአብሔር ድልድይ ይታያል። በጣም ቆንጆ እይታ ያለው ቦታ ላይ ነው ያለውት። እንግዲህ አርባ ምንጭ ከተማ በርካታ የሆኑ ሊታዩ ሊጎበኙ የሚገባቸው ቦታዎች አሉ። ከነሱ መካከል ደግሞ እኔ ዞር ዞር እያልኩኝ የተወሰኑትን አሳያቸዋለሁ። የአርባ ምንጭ ከተማንም እናያለን። እንግዲህ አባያ ሀይቅ ላይ ከሚገኙት ደሴቶች መካከል አንዱ ከሆነው ጊዲቾ ደሴትም ሂደን የማህበረሰቡ አኗኗር ምን እንደሚመስል እናያለን። እንግዲህ ተመልካቻችን ከኔ ጋር አብራችሁ ጉዟችሁን ታደርጉ ጋብዛችኋለሁ። ሰላም ነህ። ሰላም ነህ። ደህና ነኝ። ዛሬ ምንድን ነው የምናየው? ዛሬ እንግዲህ ያው እንደሚታወቀው የአርባ ምንጭ ከተማ ውበት ያው ሁሉም ሰው እንደሚያውቀው ተፈጥሮ ነው። ሲቀጥል ደግሞ የነዋሪዎቿ ልብ ነው። የአርባ ምንጭ ከተማ ነዋሪ በፍቅር በሰላም እና ለእንግዶች በሚያሳየው ቀና ሊቦና ነው የሚታወቀው። በተጨማሪ ደግሞ አርባ ምንጭ ከተማ እንግዲህ በግራና በቀኝ አባያና ጫሞ በተራራ የተከበበ ከተማ ነው። በተጨማሪ ደግሞ አባያ ሐይቅ ለየት ባለ መንገድ በውስጡ በርካታ ደሴቶችን ይዟል። መሰል ጉዳዮችን ደግሞ እያየን ዛሬ ውሏችን እናደርጋለን። በተጨማሪም አርባ ምንጭ ከተማ በአጠቃላይ እንግዲህ እየተሰሩ ያሉ የኮሪደር ልማትን ጨምሮ በርካታ ጉዳዮችን በ10 ዓመታት ባልሞላ ጊዜ ውስጥ የአፍሪካ የቱሪዝምና የኮንፈረንስ ማዕከል ለማድረግ ሰፊ ስራዎች እየተሰሩ ናቸው። ከነዚህ መካከል አንዱ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩ ኢኒሼቲቮች አሉ። ከነዚ መካከል አንዱ ገበታ ለትውልድ አርባ ምንጭ ፕሮጀክት እያለቀ ነው ያለው ኦሎሞስት ተጨማሪ ደግሞ አዲስ አበባ ላይ ተጀምሮ የኮሪደር ልማት ለአርባ ምንጭ ምቹ አጋጣሚ ሆኖ ከተማዋ የከተማዋን ድምቀት ቅድም እንደተባለው የአርባ ምንጭ ውበት ፎቆቿ፣ አስፋልቶቿ አይደሉ ተፈጥሮ ነው። አሁን ምን ጀምሮ ከዚሁ ከአርባ ምንጭ ከፓራዳይዝ ሎጅ የከተማዋን የኮሪደር ልማት እንቅስቃሴ እያየንና ከተማ ውስጥ ያሉ ውብ አደባባዮችን እና በዛ ከዛ ጋር ተያዙ ያሉ ታሪኮችን እያየን ከከተማ እንወጣለን ማለት ነው። የአየር ንብረቷ እንዴት ነው? አሁን ስመጣ ትንሽ ቀዝቀዝ ያለ ነው። ምንድነው ሞቃት ነች አይደል? አዎ፣ አርባ ምንጭ ከተማ እንግዲህ ከተማዋ ብቻ ሶስት የአየር ጸባዮችን በአንድ ከተማ ውስጥ እንግዲህ አንዱ አርባ ምንጭ ከተማ ለየት የሚያደርገው ሶስት የአየር ጸባዮችን ወዚቹ ከተማ እንግዲህ ፊልም አድርገን እንችላለን። ሲቀላ በተወሰነ ሞቃታማ ባህሪ ያለው ነው። ሴቻ ከፍ ስለሚል ወይና ደጋማ ባህሪ ያለው እና ከሰያቻ ትንሽ ደግሞ አሁንም ከፍ ባለው ቁጥር የደጋ አየር ጸባይ የምናየው ይሆናል። ብዙውን ጊዜ ሰዎች ሞቃታማ ነው እንደሆነች ነው የሚያውቁት። ነገር ግን ያው የስምጥ ሸለቆ ወገብ ላይ ስለሆነች ሞቃታማ ባህሪ አልፎ አልፎ ጎላ ይላል። ነገር ግን እስቲል የዛን የሙቀት ባህሪን ያየችው አርባምንጭ ከተማ ከነዋሪው ቤትና መሰረተ ልማት እና የእጽዋትን ሬሾ ሲታይ አርባ ምንጭ እንግዲህ ደን በመጠበቅ የሚታወቅ አካባቢ ነው እና ደኖቿ እንደ ሳምባ ያገለግላሉ። የከተማዋን ቅዝቃዜ ባላንስ በማድረግ ትልቅ ሚና ይጫወታሉ። በተለይ የአርባ ምንጭ የነጭ ሳር ብሔራዊ ፓርክ ላይ የሚገኘው ትልቁ ጫካ አካ የዚህን ከተማ የአየር ጸባይ በማስተካከል ትልቅ ሚና ነው እንግዲህ የጠቅላይ ሚኒስትር ዶክተር አብይ ለመጀመሪያ ጊዜ የግሪን ሌጋስ ያወጀው አርባ ምንጭ ነው። በዚህ አጋጣሚ አርባ ምንጭ ከተማ እንግዲህ ዶክተር አብይ ብዙ ትርጉም ያላት ከተማ ነች። ግሪን ሌጋስ የታወጀው እዚህ ነው። ሌማት ትሩፋት የታወጀው እዚህ ነው። በርካታ ጉዳዮች አደባባይ ይባላል። ድንጉዛ ቅድም እንዳወራ ነው የጋሞ ህዝብ የክት ልብስ ነው። ብዙ ሰዎች ወደ አርባ ምንጭ ከመጡ በኋላ ይህን ቦታ እንደ ላንድ ማርክ ይጠቀማሉ፣ ፎቶ ይነሳሉ። አርባ ምንጭ መምጣታቸውን እንግዲህ ማስታወሻ ፎቶ የሚነሱበት ቦታ ነው። ይሄ ቦታ የጋሞን የሽመና ጥበብ ለመግለጽ እና እንግዲህ በቀላሉ ለማሳየት ተደርጎ። ከተማዋን እምብርት ላይ የተሰራ ቆንጆ አደባባይ ነው። ይህ አደባባይ ጋሞ አደባባይ ይባል እንጂ የደቡብ ህዝቦች አርማ የሆነ የሁሉም ኢትዮጵያዊ ኩራት የሆነ አደባባይ ብለን እንጠራው። ከዛ ውጪ አይተሽ እንደሆነ መስመሮች አሉ። እነዚህ መስመሮች ቢቆጠሩ ወደ 42 ናቸው። ትርጉሙ ምንድነው? ጋሞ በ42 ደሬ የሚኖር አንድ ህዝብ ነው። መሀል ላይ እንግዲህ ቅል ብዙውን ጊዜ ከተጠቀምሽ በኋላ አንገቱ ላይ በትንሽ ቆዳ መስቀያት ተሰርቶለት ይሰቀላል ቤት ውስጥ። እንግዲህ የዛ ተምሳሌ ተደርጎ ነው መሀል ላይ ያለችው ስትሪፕ የተሰራችው። ከዛ ውጪ የሽመና ጥበብን ለማሳየት ታስበው የተሰሩ ጥበቦች ናቸው። እንግዲህ ጋሞ ዞን በርካታ ጸጋዎች ያሉበት በርካታ ገጸ በረከቶች ያሉበት ዞን ነው። እነዚያ ነገሮችን አንድ ሰው አርባ ምንጮችን መሄድ ካቃተው እዚሁ አርባ ምንጮችን እንዲያይ ተደርጎ አርባዎቹ ምንጮች እዚህ ጋር ዲዛይን ተደርገዋል። ምናልባት ፋውንቴኑ ሲለቀቅ ብዙ ጊዜ ማሳየት ይቻላል። አዞ እርባታ መሄድ ካቃተው ይኸው በተለያዩ ቅርጻ ቅርጽ አዞዎች ተሰርቶ ተቀምጠዋል። እንግዲህ ጋሞ ዞን ውስጥ ከሚገኙ ድንቅ የቱሪስት መዳረሻዎች መካከል አንዱ የነጭ ሳር ብሔራዊ ፓርክ ነው። ነጭ ሳር ብሔራዊ ፓርክ ውስጥ የሚገኙ የሚጎበኙ የአራዊት ዝርያዎች እዚሁ መዳህያን ጨምሮ ይታያሉ። በዛ በኩል አሁንም እንግዲህ በዞኑ ውስጥ ለምግብነት ለኢኮኖሚያዊ ጠቀሜታ ከሚያውሉ ነገሮች አንዱ እንሰት ነው ሶ እንሰትን ጨምሮ፣ ሙዝን ጨምሮ፣ ፍራፍሬዎችን ጨምሮ አደባባዩ ሁሉንም ነገር በአንድ ቦታ ለማሳየት ተደርጎ ቅድም እንዳልኩት የደቡብ ሕዝቦች በተለያዩ የደቡብ ሕዝቦችን አርማ ጋሞ ብሔረሰብ እንግዲህ መገለጫ የኢትዮጵያውያን ኩራት የሆነ አደባባይ ነው ማለት ይቻላል። በጣም ጥሩ። ይሄ አካባቢ እንግዲህ ከዚች ከአስፋልቷ በተወሰነ ሜትር ርቀት ሰው መራመድ አይችልም። እዚህ ጋር ሰው ቆሞ የሚሸናበት የሞቴ ነገር የቤት ቆሻሻ የሚጥልበት በጣም ሽታው ጠረኑ የማያምር አካባቢ ነበረ። እንግዲህ በአጭር ጊዜ ውስጥ እንደዚህ ጸድተው፣ ብዙ ፊልሞች ሁላ አርባ ምንጭ እንግዲህ አሁን ሰላም ከተማ ነች፣ የቱሪዝም ከተማ ነች። ቱሪስቶች በየጊዜው ይመላለሱባታል። የተለያዩ ፊልሞች በነገራችን ላይ አርባ ምንጭ ብዙ እድል ነው፣ ኮርደል ልማት ይዞ የመጣው። አባያ ሐይቅ ላይ አስራ አንድ ደሴቶች እንዳሉ ታውቃላቸው። ዛሬ አንዱ ደሴት ጋር እንሄዳለን። አስሮቹ ደሴቶች ሰዎች አይኖሩባቸውም። አንዱ ደሴት ጊዲቾ ደሴት እየተባለ ይጠራል። እዛ ማህበረሰብ ውስጥ ዛሬ እንሄዳለን። ደሴት ደርሰናል እንግዲህ ከጀልባው እየወረድኩኝ ነው ትንሽ ስለከበደ ጫማዬን አውልቄዋለሁ ለአንድ ሰዓት የሚሆን ተጉዘን እዚህ ጊዲቾ ደሴት ባይሶ ማህበረሰብ ገብተናል በጣም ደስ ይላል። እንግዲህ የማህበረሰቡ የሀገር ሽማግሌም እንግዲህ አቀባበል ሊያደርግልኝ ነው። እኔም ደግሞ እንግዲህ በጊዲቾ ባህላዊ ልብስ ድምቅ ብዬ ነው ወደዚህ አካባቢ የመጣሁት። እንግዲህ እስኪ ደግሞ ደሴቱን እንመለከታለን አብረን ሂድ። እንዴት ናችሁ? እንኳን ደህና ቆያችሁ። እንዋወቅ እንግዲህ። በአራቱ ማዕዘን በሀይቅ ተቀበን ደሴቱ ላይ ነው ያለ ነው። እኔ ለምን እንደሆን አላቅም። ለአንድ ሰዓት ያክል ነው ተጉዘን የመጣ ነው፣ ግን ድምፄን ሁሉ ዘግቶኛል። ፋርቼ ነው መሰለኝ፣ ማዕበሉ በጣም ነበር የሚናወጠው። ባይሰው መንደር ውስጥ እንግዲህ ደርሰናል ተገኝተናል። እንግዲህ እርስዎ ደግሞ የዚህ አካባቢ ተወላጅ ነዎት ድካም ሙቀትም ስላለ ነው። ይሁንም ግን አምሮብሻል አሁን ባህላዊ ልብሳችንን ለብሰሽ። አዎ፣ በጣም በጣም ደስ የሚል ነው። በጣም እንደው ይሄ የተለየ ነው ከሌላው አካባቢ። ወይነጠጅ ከለር እና ቀይ ከለር። ትክክል። ትርጉም ይኖረው ይሆን እንዴ? አዎ፣ ትርጉም አለው። እርስዎ ራሱ የለበሱት እንዴት ያምራል! በዛ ከለር ነው ይሄንን ያሰራ ነው። በኛ ባህላዊ የንብ ቀብሆ በተፈጥሮ ከተፈጥሮው እንጨት ነው የሚሰራ። እሱ ደግሞ ወቅት አለው። ሲያብብ በዛ አበባ ተምሳሌት ነው፣ ጎላንዴ ይባላል። በዛ መሰረት ነው ይሄ ከለር የተሰራው። አሁን ራሱ የቆምንበት ቦታ የመምህራን መኖሪያ ነው ሲሉ ሰማሁኝና እንዴት ነው እስኪ ስለ አካባቢ ይንገሩኝ። አዎ መምህራን መጠለያ ነው። ይሄ እንግዲህ አካባቢ ትምህርት ቤቱ ተዝ ትንሽ ራቅ ይላል። ሐይቅ ላይ የድሮ ትምህርት ቤት ሐይቅ ውጦት በቅርብ ወደ ላይ አውጥቶ ህብረተሰቡ ሰርቷል። መምህራን ደግሞ ተመላልሶ ሌላ ቦታ ሄዶ እንዲሰሩ አይችሉም፣ እዚሁ ይኖራሉ። ከዛ አካባቢ ነው እንግዲህ የግድ ነው። አሁን እንደውም ብዙ ሆኗል። በእኛ ጊዜ እኔ ርዕሰ መምህር ሆኜ ከአንድ እስከ አራት ሁሉ ብቻዬ መምህርም ሆኜ ርዕሰ መምህርም ሆኜ ሰርቻለሁ። እዚ አካባቢ እዚ አካባቢ አዎ የመጀመሪያ ሰው ነኝ። ከዛ ከዋያ ነው። የዚህ አካባቢ ፍየል በጣም ነው የሚጣፍጠው ይባላል። ለምንድን ነው እውነት ነው? ፍየል እንግዲህ ምናልባት አልባት የፍየል ወተት ጠጥተሽ ከሆንሽ አላውቅም። እና ፍየል በፍየል ወተት ነው እኛ አደግ ነው። ቅቤም ድሮ በህጻነት እንጠጣለን። ግን ስጋቸው ሲጋቸው በቃ ጨው አያስፈልግም ጨውጨው ብሎ ነው መጣፍጠው ምክንያቱም የተለያየ እዚህ ደረቅ አካባቢ ቁልቋል ቅንጭብ ስለሚመገቡ በጣም ደስ የሚል ነው ስጋቸው። በአራቱም ማዕዘን ከዞርሽ ኖራ ድንጋይ ነው ወይ ባሀ ይባላል። ከዛ እንዲሁም ግራናይት ማለት ቤንቶናይት የሚባላል እሱ ሲቆፈርም ማዕድኑ በፊት ተጠንቶ ነው ያለው። በአራቱም አቅጣጫ ኖራል። እኔ ግን በጣም ነው የገረመኝ። አንድ ደሴት ላይ የእርሻ መሬት፣ የንብ ቀፎ ፍየሎች፣ በጎች እንደገና በሙዝ ምርት ራሱ ይህ አካባቢ በጣም የታወቀ እንደሆነ እየነገሩኝ ነበር። እና አንድ ደሴት ውስጥ በአራት ማዕዘን ውስጥ ሀይቅ ውስጥ የተከበበች ደሴት ውስጥ አብዛኛውን ጊዜ የተለመደ አይደለም። እና እኔ በጣም አካባቢው በጣም ነው የወደድኩት። እንግዲህ መምህሩ ተማሪዎችም አሉ፣ የጤና አገልግሎትም ይሰጣል። ከተማ ነው፣ መኪና ብቻ ነው የሌለው። እውነት ነው። ጀልባ አሁን ነው የመጣ። ባህላዊ ጀልባ ነበር በእኛ ወላቦ ይባላል። በዛኛ መንደር አይተሽ እንደሆነ ያልገ ሲሰሩ የነበሩት ያንን ጥበብ ሰርቶ በሱ ነበር የሚጓጓዙት። አሁን አሁን እንጨቱ እየጠፋ ሲመጣ ይሄኛው ደግሞ ያው ዘመናዊነቱ ሲመጣ፣ በዚህ በባህላዊ ማለት በዘመናዊ ትራንስፖርት በጀልባ ነው አሁን የመጣ ነው። በዛኛ በሆነ እስከ 8 ሰዓት 9 ሰዓት ይፈጃል ማለት ነው። የተዋጡ ደሴቶችም እንዳሉ ስንመጣ እየሰማው ነበረ። አዎ ተወዲያ መንደር፣ እዛ ጎልመካ አየሽ እንደሆነ እዛ ጋም የተዋጠ አካባቢ አለ። ይሄ በጣም ብዙ ያስከድ ነበረ። ወደታች ሊኖጣ አካባቢ ትልቅ አንድ መጠነኛ ደሴት አለ። እንደማሳ ሁሉ ይጠቀሙበት፣ እርሻ ይጠቀሙበት የነበረው ደሴት ተውጧል። ወዶላ ይባላል፣ ሱድሮም ስያሜው እና ይህም እንግዲህ ወደፊት ያሰጋል። ደስ በሚል አቀባበል ነው የተቀበላችሁኝ። የማህበረሰቡ የሀገር ሽማግሌዎች ወጥተው ነው በክብር የተቀበሉኝና በጣም ነው የማመሰግነው። ግን እዚህ አካባቢ እንግዲህ የሀገር ሽማግሌዎች ካሉ የራሱ የሆነ የሰርግ ስነ ስርዓት፣ የለቅሶ ስነ ስርዓት ይኖረዋል ብዬ አስባለሁ። የተለየ ነገር አለ እዚህ አካባቢ? የተለየ ነገር የለም። በተለይ በጥብቅ በባህል ይመራል። የሰርግ ስርዓትም እንደዛው ነው። በተለይ የእንግዳ አቀባበል በጣም የታወቀ ነው። ምንድነው የሚለማመኑት? ቅድም ሰምተሽ እንደሆን እንኳን በሰላም መጣችሁ። ሀዘን ቢከሰትም የለቅሶ ስርዓት አለው። ሁሉም ይከባበራል። አጋጣሚ ሆኖ እዚህ እያሉ እዚህ ጋር ቢከሰት ለቅሶ እየተሰማ ሌላ ሀገር ያሻገር ያን ስርዓት ሁሉ ተፈጽሞ ቀብር ተፈጽሞ ወይም ማረጋጋት ሁሉ ተሰርቶ ነው እንጂ እንዲህ እንኳን ለቅሶ ቀርቶ

አካባቢው ላይ ደርሰሽ ዞር ዞር ብለሽ አይተሽ ምን ተረዳሽ? ከአካባቢው የተረዳሽው ነገር ምንድን ነው? እስካሁን ድረስ አላመንኩም፣ ደሴት ላይ መሆኔን ነው አይደል። ያው በጣም ነው የምታስደምመው አካባቢዋ። ደሴቱ ደግሞ ከሩቅ ስናየው ትንሽ ትመስላለች፣ ነገር ግን ቀርበን በምናይበት ሰዓት ላይ በጣም ሰፋ ያለች ነው። አካባቢው ላይ ከዚህ በፊት የነበረ ሰው ወይን አክል ላይ አልነበረም፣ በጣም ብዙ ነበረ። ቴክኖሎጂን በመላመድ ከዚህ ወደ ዋናው ወደ አልጌ በሚትባል ተብላ በሚጠራው ቀበሌ ላይ እዛ ነው፣ ግን ይሄ ደግሞ እዚህ ዋናው መነሻው ከዚህ ነበረ ና በንግድ እዚህ ማልካ ገበያ ተብላ ወደዚች ከኔ ጀርባ ደሴት አለች። እዛ ሄዶ በእኛ ቋንቋ ባት ትባላለች። እሱን ደግሞ ትራንስፖርት የሚያደርጉት በዘመና ማለትም በባህላዊ ወላቦ ተብላ ምትጠራለች። አንዷ ወላቦ ቢያንስ እስከ 28 እ 22 እስከ 18 እዛን ያክል ሰው ትይዛለች። እዛ ገብቶ ገበያ ተገባይቶ ቆጮ የሚሸምቱትን ነገር ሁሉ ሸምቶ ነበረ የሚመለሱት። ገበያው አሁንም አለ ገበያው ከተወሰነ ጊዜው በኋላ ተቋርጦ ነው ያለው። በታሪክ እያስታወሰ ነው ያለ ነው። በሰዓቱ ያየነው ጭፈራ ምንድን ነው የሚባለው? አንደኛው ሶምቦሎት ማለት ይሄ ምንድን ነው እንት የሚመታ ነገር አለ። ሻምባ ሮቤ ምናም ያሉ በጣም የሆነ ነገር የሚመጡት ነገር አለ ነው እሱ ደግሞ በጣም በባህል ዘንድ የሚወደድ እንትን ነው፣ ጭፈራ ነው። ደግሞ ሰው ባለ አይሄ ይላሉ። እሱን ደግሞ ያው በጭፈራ በሰርግ ሰዓት በአንዳንድ ነገር ሰዓት ላይ የሚጨፈር የጭፈራ አይነት ነው። እሱን እየጨፈሩ እየሄዱና አንደኛው የወደ የሆነ የሆነ ነገር ጭፍርም ያየው ነበረ እኔ እንደም ያሰብኩም ነበረ አካባቢው አንተ እዚህ አካባቢ ነው ያደገው? እዚህ ነው ተወልደ ያደገው እ ተወልጄ ያደኩት እዚህ ነው። ከዚህም ጭምር ነው። እዛ የቀበለው ዋና አፈ ጉባኤ ሆኜ ነው እያገለገልኩ ያለሁት። በህብረተሰቡ ዘንድ ባይሶ ማለት ነው፣ ባይሶ እና በነዚህ ሶስት መንደሮች ላይ ሶስቱ መንደር ላይ አፈ ጉባኤ ሆኜ ግድቾ ማለትም አልገንም ጭምር አንድ ላይ አፈ ጉባኤ ሆኜ ነው እያገለገልኩ ያለሁት። ማርቴ ወላቦ አባ ተመልካቻችን እንግዲህ በባይሶ መንደር ጊዲቾ ደሴት መሀል እንግዲህ ቆንጆ ጊዜ ቆንጆ ቆይታ ነው ያደረግነው። ተመልካቻችን ከአርባ ምንጭ አርባ ኪሎ ሜትር ተጉዘን በጀልባ ደግሞ አንድ ሰዓት ተኩል ተጉዘን ነው እንግዲህ እዚህ ደሴት ላይ የተገኘ ነው። በጣም የሚገርም ቦታ ነው። ተመልካቾቻችን ከኛ ጋር አብራችሁ ስለነበራችሁ አብራችሁን ስለተጓዛችሁ ከልብ አድርጌ አመሰግናለሁ። በእያላችሁበት መልካም ጊዜ ይሆንላችሁ።